የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ በአደባባይ ከምታከብሯቸው በዓላት መካከል የመስቀል ደመራ አንዱ ነው። የመስቀል ደመራ የአደባባይ በዓል እንደመሆኑ በቦንጋ ከተማ ከሚገኙ ዘጠኙ አጥቢያ ቤተ ክርስቲያናት የተሰባሰቡ ምእመናን በአንድነት በሃይማኖቱ አስተምህሮ መሰረት ደመራ ደምረው በጸሎት በዝማሬና በወንጌል ትምህርት አገልግሎት አክብረውታል። በደመራው ስነ ሥርዓት ላይ የተገኙት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ የመስቀል በዓል ከሃይማኖታዊ ፋይዳው ባሻገር ዘርፈ ብዙ ጠቀሜታ አለው ብለዋል ከሀገራችንም አልፎ ከኢትዮጵያዊ ከሀገራችን አልፎ በዓለም አቀፍ ደረጃም በዩኔስኮ የተመዘገበ የዓለም አቀፍ ቅርስ የሆነ ሀብታችን ነው። ይሄ ሲከበር በተለይ መስቀል የመስቀል ደመራ በዓል ስናከብር ደመራ የሚሆን መስቀል በዓል ስናከብር ኢትዮጵያዊ መገለጫ የሆኑ ባህርያት አሉ። አብሮነት፣ መተሳሰብ፣ መደጋገፍ እና መጠያየቅ፣ አንድነት፣ ፍቅር የሚገለጽበት ነው። በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበ ይኸው የሀገር ሀብት ነው ያሉት አቶ አስማማው ኢኮኖሚያዊ ጠቀሜታው የላቀ መሆኑን አስረድተዋል። በጣም ሰላም የሚገለጽበት፣ ፍቅር የሚገለጽበት፣ አንድነት የሚገለጽበት መሆኑ እዛው ሳለ ለልማቱ ሌላ ለልማትና ለዴሞክራሲ ምቹ መንገድ ያሳልጣል ማለት ነው። ከዛ አልፎ ቅድም እንዳልኩ በዩኔስኮ የተመዘገበ የጋራ ሀብታችን መሆኑ በርካታ የ ውጭ አገር ቱሪስቶችን ገብቶ ይሄንን በመታደም ለሀገሪቱ የሚያስገኘው ጥቅሜታ አለ። የከፋ ሀገረ ስብከት ትምህርትና ስልጠና ክፍል ኃላፊ ሊቀ መዘምራን ሃይማኖት አረጋዊን እና የከፋ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ሃይማኖት ቄሲስ ዘውደ ገብረ ጻድቅ የመስቀል በዓል ክርስቶስ በመስቀል ተሰቅሎ ዓለምን ማዳኑን መስቀል በክርስቶስ ደም የከበረ መሆኑንና ለሰው ልጆች መዳን ሲል ፍቅሩን የገለጸበት የሬራሃይ መገለጫ ነው ብለዋል። በዓሉ የሰላም፣ የፍቅር፣ የበረከት በዓል ያደርግልን እያልኩኝ በዚህ ቦታ ላይ የተሰበሰባችሁ ሁሉ እንኳን ለብርሃነ መስቀሉ አደረሳችሁ አደረሰላለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ ራሱን ያዋረደበት ደሞን ያፈሰሰበት ስጋውን የቆረሰበት ክቡር መስቀሉ ስለሆነ እኛም በዓሉን በምናከብርበት ጊዜ ለሰው ልጆች መልካም ነገር በማድረግ የተራቡትን በማብላት የተጠሙትን በማጠጣት የተቸገሩትን በመርዳት በዓሉን ማክበር መቻል አለብን። መስቀሉ ጥልን የገደለበት እርቀ ሰላምን ያመጣበት ስለሆነ በእለቱ ጥልንና ክርክርን አርቀን መልካሙን ነገር መፈጸም አለብን። በዓሉን ስናከብር ሰላምን በመጠበቅና በመከባበር ሊሆን እንደሚገባ አሳስበው፣ እንኳን ያደረሳቸው መልእክት አስተላልፈዋል። ህዝበ ክርስቲያኑ የበዓሉን ሃይማኖታዊ ግዴታና ማኅበራዊ ሴቱን ጠብቆ ሊያከብሩ እንደሚገባ አስተያየት ሰጪዎች ተናግረዋል። መምር ከተማ ብዳን ይባላለውም የመስቀል በዓልን ጌታቸው መስቀሉን ለማሰብ ኢየሱስ ክርስቶስ ሰርፈ መከራ አየበትን ያየበትን ስለማሰብ በዓሉን ለማክበር ያው በጋር ዳራዎችን እዚህ መጥቻለሁ። ዘመታና ሸብር ይባላል። ከቦንጋ ደብረ ምሕረት ቅድስት ድንግል ማርያም እና አቡነ ገብረ መንፈስ ቅዱስ ሰንበት ትምህርት ቤት የዘንድሮ የመስቀል ደመራ በዓል በጣም ሁሉም ሰንበት ተማሪዎች በጊዜ ተገኝተዋል። ሁሉም ሊቃውንት አሉ። ብዙ ሕዝብና ብዙ ሊቃውንት፣ ሰንበት ተማሪዎች በተገኙበት እያከበር ነው ማለት ይችላል። ያው ቤተክርስቲያን የምታዘልክ በዓሉን ከበዓል ባሻገር በጎን በጎን የሚደረጉ አንዳንድ ዝግጅቶችን እነሱ መዳያ ማሰብ እንዲሁም ደግሞ ለበዓሉ ድምቀት ደግሞ ልጅ ዝግጅት ከሚደረግበት ጊዜ ቤተክርስቲያን ታሳቢ ማድረግ፣ በዚህ መልኩ ነው በዓልን የምናከብረው። ሰላምን፣ ፍቅርን ለመግለጽ በአደባባይ አደባባይ በዓል ነው። በአደባባይ ለማሳየት መጠናለኝ እናከብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ ለማዳ ከሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወርዶ በቀራንዮ ተሰቅሎ ነው ያዳነን። ይህንን የተሰቀለበትን መስቀል አይሁድ በቅናት ቢቀብሩትም እንኳን ንግሥት እሌኒ በልጃ በቅዱስ በንጉስ ቆስጠንጢኖስ አማካኝነት መስቀሉን ፈልጋ ከብዙ መንገድ በኋላ በአባታችን ደጉ ኪራቆስ አማካኝነት ያገኘችው መስቀል ነው። ምንም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስን የክርስቶስን መስቀል የምናስብበት ነውና ለሁላችሁም መልካም በዓል ሁሉንም እግዚአብሔር አምላክ በመልኩና በአርአያ የፈጠራቸውን ህዝበ ክርስቲያኖችን በሙሉ እንኳን ለባለ መስቀሉ አደረሳችሁ እላለሁ። ዕለቱን አስመልክተው የተዘጋጁ መንፈሳዊ መዝሙሮች በመዘምራን ወረብ፣ በካህናት አባቶች እንዲሁም የወንጌል አገልግሎት ተከናውነዋል።